ሰላም የስዳማ ክልል አመራሮችና የሙስና ታሪካቸው። የተወደዳችሁ የጃሾ ቤተሰቦች ለቤቱ አዲስ ሲሆናችሁ ቤቱን ሰብስክራይብ በማድረግ ላይክና ኮመንቱ እንዳትረሱ። ቀጥታ ወደ ቪዲዮ በቀን 22 ስድስተኛ ወር 2017 ዓ.ም ለክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ ለክቡር ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ እንዲሁም ለክቡር የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፈራ የስዳማ ክልል አመራሮችን በተመለከተ የብልሹ አሰራር ቁንጮ የሆነው የሲዳማ ክልል ከሙስና ጋር በተያዘ እንድታዩቸው ስንል በተደራጀ መልኩ መስረጃዎችንና መረጃዎችን በእጃችን መሆናችን አስረድተን ሰነድ ልክንላቸዋል። ሰነዶችም እንደሚቀጥለው እንዘረዝራቸዋለን። በአሁኑ ሰዓት ሲዳማ ክልል የሐዋሳ ከተማ አስተዳደርን ጨምሮ አራት ዞኖችና፣ 36 ወረዳዎች እንዲሁም ስድስት የከተማ አስተዳደራዊ መዋቅር ያላት ክልል ነች። ሲዳማ ክልል ለረዥም ዓመታት ራሱን በራሱ የመስተዳደር ትግል የታገለ ሲሆን የትግሉን ፍሬ በዘመነ ብልጽግና የተሳካ መሆኑ የሚታወቅ ነው። ከዚህም ጋር አያይዞ ሙሉ ለሙሉ ሊባል በሚቻል መጠኑ የሲዳማ ሕዝብ ለብልጽግና ያለው ስሜት አሉታዊ ነው። ነገር ግን የብዙ ዘመን ጥያቄ ምላሽ ያገኘው ሕዝብ አምኖና ተማምኖ የሾማቸው አመራሮች የተሰጣቸውን ኃላፊነት ከመወጣት ይልቅ የራሳቸውን ጥቅም እያስቀደሙ ይገኛሉ። የክልሉ አመራር ከላይ ቁንጮ ካሉት ጨምሮ የብልሹ አሰራር አስተማሪ ሆኖ ተገኝቷል። ሙሉ መዋቅሩ ሙስናን አሰልጥኖ የሚያስመርቁ የጥፋት ቡድንም አቋቁሟል። ሙሉ ክልሉ ለጥፋት የተነሳ አትፎችም ሆኗል። ከአመራሮች ከብዙ ጠማማ መሃል የተወሰነ ጥሩ አይጠፋም በማለት እንተው እንጂ አብዛኞቹ የሚያስተዳድሩትን ቦታ የማይመጥኑ ከክፍለ ከተማ አንስቶ እስከ ላይ ያሉት በዘመድ በገንዘብ እንዲሁም በሐሰት ትምህርት ማስረጃ የተሾሙ ከመሆናቸው የተነሳ የሚያገለግሉት ቦታ ተገቢውን አገልግሎት መስጠት የማይችሉ ለቦታው የማይመጥኑና ብቃት የሌላቸው ሆኖ አግኝተናል። ነገር ግን ሲሾም ያልበላ ሲሻር ይቆጫል የሚለውን አባባል በአካል የምታገኙት በሲዳማ ክልል እስኪመስለን ድረስ በሙስና ተጨማልቋል። ህዝብን ማስተዳደር ቀላል ለሚባል የትምህርት ደረጃ የሚጠይቅ እንዳይደለ በምን ቋንቋ እናስረዳቸው ከሐሰት የትምህርት ማስረጃ ጋር የገዙት የስልጣን ቦታ ለመወጣት እየቸገራቸው እናያለን። ብዙ ጊዜ ቢሮዎቹ ዝግ ይሆናሉ። ለመስተዳድር ብቃት ካለመሆናቸው የተነሳ ተገቢ መስተንግዶም እያገኘ ያለ ሰው የለም። ይህ ከላይ በኃላፊነት ያሉትም የሚደረገውን እያዩ ዝም ከማለታቸው የተነሳ ሲዳማ ክልል ካለችበት ቦታ በፍጥነት ወደ ውድቀት እየተነዳች ያለች ይመስለናል። በነገራችን ላይ አሁን የሲዳማ ርዕሰ መስተዳድር በመሆኑ የተሾሙ ደስታ ሌዳሞም ታሪክ ከሙስና ጋር ተጨማለቀ እንጂ ከዚህ የተሻለ አይደለም። የተከበሩ የክልላችን የመጀመሪያ ሬስ መስተዳደር የሆኑ አቶ ደስታሌ ደግሞ የተወለዱት በማልጋ ወረዳ ነው። ለተወለዱት ለማልጋ ወረዳ ለመጀመሪያ ስልጣናቸውን የህዝቦች ተወካይ ቤት ወካይ ሆኖ ተቀበሉ። ከዛም በመቀጠል እድገት አግኝቶ ወደ ትምህርት ቢሮ በማምጣት የሲዳማን ዞን ትምህርት መምሪያ ኃላፊ ሆኖ መሩ። ከዛም በመቀጠል እዛ ቦታም ብዙ ሳይቆዩ የሲዳማ ዞን ደኢህዴን ጽህፈት ቤት ዋና ኃላፊ በመሆን መርቷል በዚህ ሁሉ ጊዜያቸው ውስጥ የተለያዩ የሙስና ታሪኮች ይነሳሉ ከሙስናዎቹ መሀል በማልጋ ወረዳ በነበሩ ጊዜ የተሰጠውን መኖሪያ ቤት ለሌላ ሰው አከራይቶ እርሱ አዋሳ ይኖሩ ነበር የሚል ከዛም በህዝብ ተወካዮች ቤት ውስጥ ያለውን ወንበሩን በመተማመን የአዋሳ ከተማ ማዘጋጃ ቤት ኃላፊዎችን በማስጨነቅ መሬቱን በግድ እየወሰደ በራሱ ስም ያደርግ ነበር የሚል በሶስተኛም ደረጃ ወደ ትምህርት ቢሮ ኃላፊ ሆኖ ከመጣ በኋላ ከጀርመን መንግስት የተሰጠውን መቶ ሚሊዮን ብር የሚያወጣውን ገንዘብ ከተባባሪዎቹ ጋር ወስዶ ጠፍቶ ነው፣ ተሰርቆ ነው ስል የገለጸ መሆኑ እንዲሁም ከዛው ከትምህርት ቢሮ ላይ ስድስት ሃርድ ዲስኮችን ከኮምፒውተር ላይ አትፍቶ መረጃዎች ከጠፉ በኋላ እዛ የነበሩ ኤሌክትሮኒክሶችን ሙሉ ሽጦ ተካፈሉ የሚል በመቀጠልም ሪስ መስተዳደሩ ነው ከተሾሙ በኋላ ደግሞ የሲዳማ ክልል ወይም የሲዳማ ገበሬዎች በቡና እንደሚታወቁ ይታወቃል። ሸት ቡና ፕሮጀክትን የራሱ በራሱ እጅ ፍቃድ ወስደው የራሱ እጅ ፍቃድ ወስደው ውጭ ካሉት ከቡና ነጋዴዎች ጋር በመነጋገር በገበሬው እርሻ ላይ ቡናው እንዲረክስ በማድረግ ዳጎስ ያለ ገንዘብ አግኝቷል ስል የገንዘብን መጠን ከዚህ ጋር እንደ ሽልማት 300 ሚሊዮን ብር ተሰጥቷል ስል ሰነዱ ያተተው ነው። ሰነዱ ይህን ብቻ አይደለም ያሉ ምኖሩበት አሜሪካ ላይ ነጋዴዎቹ ስታትል ስቴት ላይ አፓርታማ ቤትም ገዝቶለታል ይባላል። ይህ ደግሞ ስዳማን ውስጥ እንደገለጸው ከሆነ የተጠናከረ ወይንም መረጃዎች ያለው ጉዳይ እንደሆነን ተናግሮ ነው። በዚህም ሳያበቃ ሰውዬ ወደ ስልጣን ከመጣ በኋላ ሁለት ሺህ አስራ ሶስት ላይ ሁሉም በመንግስት አመራር ስር ያለው ሰው ያለውን የሀብት መጠን ያስመዝግብ በተባለው ሰዓት ያስመዘገበው ገንዘብ በጣም የሚያስጀነግጥ ሆኖ ተገኝቷል። 86 ሚሊዮን ጥሬ ገንዘብና 256 ሚሊዮን የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዳሉ አስመዝግበዋል። በዚህ ብቻ ሳያበቃ ነገሮቹ እየተባባሱ የመጡ እስኪመስለን ድረስ ቅንጡ በተባለው ቦታ ማለትም አዲስ አበባ ቦሌ ላይ ጂፕላስ ሪ መኖሪያ ቤትም እንዳላቸው ታ ይህን ነገር ታዲያ በህገወጥ የተመዘገበ ነው በማለት በሰዓቱ የክልሉ ጸረ ሙስና ኮሚሽን የነበረ ሰው ሲያጣራ ደርሰ ሰው ይህ ሰው አብዛኛው አመቱን የመንግስት ሰራተኛ በመሆን የሰራ ሰው ነው። ታዲያ የሁሉ ገንዘብ ከየት መጣ በማለት ነገሩን አንዳንድ ሰዎቹ እንድናገሩና ሙሉ ክልሉ እንዲሰማ ለማድረግ ሲሞከር ከስልጣኑ በማባረር ዝምንድሉም አድርጓል ይባላል። የሆነ ሆነና ይህ ነገር እውነት ውሸት፣ የተነገረ ወይንም የሰማ ነው መረጃ ሲሆን፣ እርሶ ግን ይህ እውነት ሆኖ ከተገኘ ምን አይነት ሞራል እንዳለት ልጠይቅ ይፈልጋል። የእውነታውን ልክነት እኔ አላቅም። ሰነዱ ለፌዴራል መንግስት ስለተላከ ተጣርቶ ያለው ነገር የምንሰማ ይሆናል እያልኩኝ ውድ ቤተሰቦች ይህ መረጃ የተወሰደው ታማኝ ከሆነው ከሲዳማ ኑስ እንደሆነ እንድታውቁልኝ የፈለግኩኝ። ሲዳማ ኑስ ይህ ሲዳማ ህዝብ ድምጽ፣ እኔም ደግሞ ከነሱ ተቀብዬ ለህዝብ ድምጽ ለመሆን የመጣው ጃሾ ሚዲያ ነን። ቤቱን ሰብስክራይብ ያላረጋችሁ ቤቱን ሰብስክራይብ እንዲሁም ቪዲዮ ከተመቻችሁ ላይክ እና ኮሜንትም እንድታደርጉ እያልኩኝ የምንለያችሁ ይሆናል። ቸር ጊዜ